ሰላም ለእናንተ ሁሉ ውድ ቤተሰቦች ዛሬም በተመሳሳይ ሰዓት ተመልሰን መተናል። መላይ ፌደው ወዳጃችሁ ነኝ። ዛሬም እንደተለመደው ዘናፈታ የሚያደርጉ እንዲሁም የሚያስተምሩ ቪዲዮዎችን ሰብስቤላችኋለሁ። በጣም እናጠነጥነው ዛሬ የሳምሶን ታደሰ ቤቢ እና እንዲሁም የዳግማዎች ጸሐዬ የትዳር ፍቺ ዙሪያ ነው። መፋታታቸውን በይፋ አሳውቀዋል። እንዲሁም ደግሞ ሳሚ እጅግ በጣም መልካም ባል እንደነበረ እና በትዳሩ ላይ ምንም አይነት የመማገጥ ታሪክ ወይም ደግሞ ቺት የማድረግ ስቶሪ እንደሌለውም አስረግጦ ተናግሯል በሴፉ ሾ ላይ ማለት ነው። እሱን በደንብ ሀይላይት እናደርገዋለን። እስከ መጨረሻው አብራችሁን ቆዩ። በቀጥታ ወደ መረጃዎቹ እንላት። ወደ መጀመሪያው መረጃችን ስናመራ ቤተሰቦች ማለት ነው ናዮ በጋንዲ ሆስፒታል በሰላም ተገላግላለች። እንግዲህ ወንድ ልጅ ከነቃጭሉ የጆን ዳንኤል ልጅ ተወልዷል ማለት ነው። ሶስት ነጥብ ከምናምን ነው ነው የሚመዝነው እስኪ ሙሉ መረጃውን ስማው እንኳን ደስ አላችሁ የምንላለን በዚህ አጋጣሚ ሰበር ዜና አሁን ተሰምቷል ቲክቶከሯ ኢዲዲያ ነጻነት ወይም ናዮ። ትናንት ምሽት አስራ አንድ ሰዓት ላይ ከቃሊቲ ጤና ጣቢያ ሪፈር ተደርጋ በጋንዲ ሆስፒታል የገባች ሲሆን ዛሬ ሚያዝያ አስራ ስምንት ከቀኑ አምስት ሰዓት ከሰላሳ ሶስት ነጥብ ሰላሳ ኪሎ ግራም የሚመዝን ወንድ ልጅ ከነ ቃጭሉ በሰላም ተገላግላለች ለቤተሰቦቿና ለአድናቂዎቿ እንኳን ደስ አላችሁ ማለት እወዳለሁ መልካም ጊዜ እንኳን እንኳን ደስ አላችሁ፣ ሁላችሁም የእሷ ወዳጆች፣ እንዲሁም ደግሞ የጆን ዳንኤልም ቤተሰቦች የሆናችሁ ሁላችሁ እንኳን ደስ አላችሁ። ያው በመጨረሻም ወንድ ልጅ ከነቃጭሉ በሰላም ተገላግላለች። በኦፕራሲዮን እንደወለደች ሰምተናል። በምጥ መውለድ አልቻለችም እና ምጡ እየከበደ ሲመጣ ነው ከቃሊቲ እስር ቤት ወደ ጋንዲ ሆስፒታል የተዘዋወረችው የሚባል ኢንፎርሜሽን አለ። ከዚህ ከእስር ቤቱ ውጭ ባለው ሆስፒታል እንድትወልድ አልተፈቀደላትም ነበር ተብሎ የተወራው ነገር ውሸት እውነት ባይታወቅም፣ ግን ዶክተር ነው የሚወስነው ይሄንን ዶክተሮች ትሄድ አትሄድ ይወስናሉ። ስለዚህ በዶክተሮች ውሳኔ ወደ ጋንዴ ሆስፒታል ሂዳ በሰላም ተገላግላለች። እንኳን ደስ አለችና ወደ ወደኋላ መለስ እንበልና ከዘጠኝ ወር በፊት ወደ መቀሌ ሊሄዱ ሲሉ የነበረው ሞመንት እንዴት ነበረ? እስኪ እንዲው በናታ የሞማንካንቺ በኋላ አይለም ከማይሻም ሌላ ብቻንቴን እንዳይሰለች ኖራለው ለምስወድ እንደነው ግን በሷማ ከሷ ሌላ ላይማ ኢማጂን እንግዲህ እንግዲህ ሀፕን ያደረገው ነገር ከዚህ ወደዛ ከመሄዳቸው ከአንድ ቀን በፊት ይመስላል። አብረው አድረው ጠዋት ሊጓዙ ሲሉ ነው እንግዲህ ፕሌን ላይ አልወርድም የሚል ግርግር ተፈጥሮ እስር ቤት ይሄ ልጅ እንዲወለድ ይቅርታ አርጉልኝና፣ እግዚአብሔር ይሄ ልጅ እንዲወለድ ስለፈለገ ይመስለኛል እንጂ ፕላን አርጋ አቅዳ አይመስለኝም። ግምት ነው፣ የኔ ግምት ነው። ፕላን አርጋ ትወልዳለች የሚል ግምት የለኝም። እንዲሆን ዳንኤልም ቢሆን በተመሳሳይ። እና ያው ብዙ ጊዜ ሴቶች ምንድን ከግንኙነት በኋላ ፖስቲፕል እንወስዳለን በሚል እቅድ ነገ ዛሬ እያሉ ይሄ ነገር በመሀል ሀፕን ሲያደርግ፣ ግን ይሄን የመሰለ ወንድ ልጅ እንድትወልድ እግዚአብሔር ፈቅዷል። ስለዚህ እግዚአብሔር የፈቀደውን ነገር ማንም ቢመጣ አይቀይረውም። ለማንኛውም በቅስፈታዊ ስህተት ሕይወታችን አቅጣጫው ወዴት እንደሚቀየር ማየት ትችላላችሁ። እንግዲህ ከዛኔ ከፕሌን አልወርድን በማለቱ ይኸው እስካሁን እስር ቤት ለዘጠኝ ወራት እስር ቤት ነው እዛው ሆኖም የልጅ አባት ሆኗል ማለት ነው። በዚህ ሰሞን መነጋገሪያ የነበረው የቤስት ፍሬንድ የጆን ዳንኤልና የጃኒ ጉዳይ ነው። ጃኒ በመጨረሻ ፍቅረኛ የነበረ ፕራይቬት አርገን ሆኖ ፐብሊክ ላይ ማውጣት ስላልፈለግን እንጂ ግንኙነት ውስጥ ነበር፣ የሙዚቃ ክሊፑ በሚሰራበት ሰዓት የጦፈ ፍቅር ውስጥ ነበርን ብላለች። ለማንኛውም የተወሰነ እሱ ላሰማችሁ ከዛ በኋላ

አይ በጣም ፀዴ ነበር። እኔ እኮ እንትን ነበር የሚመስለኝ በቃ ለጌም ለሞቅ ለጨዋታው ምናምን ነበር ወይስ፣ በዛ መሃል ነው ጠ በዛ መሃል በደንብ ትንገረንስ፣ ምንድን ነበር የዛ ሰሞን ምናምን? ንገር አሁን ነበርን ስላልሽ ነው ይህን ነገር ምጠይቅሽ። አሁን አይደላችሁም? ሰው ያውቃል ስጀመር፣ የምር ያውቃል። እኛ አክቹሊ ኦፊሻል ማድረግ አልፈለግንም። ገባ አይደለም? ግን ፍቅረኛ ማቾች ነበርን። ታዲያ እንዲስ ሊያክ በቃ ይሄንን ከሰማችሁ በቂ ነው። ምክንያቱም ፍቅረኛ ማቾች ነበርን ግን ኦፊሻል ማድረግ አልፈለግንም፣ በተለይ እኔ አልፈለኩም ነው ያለችው። ከዛ በኋላ እንግዲህ ነው ወደ ናዮ የተዘዋወረው። ከናዮ ጋር እንደጀመሩ ደግሞ ይሄ ነገር ሀፕን አረገ። እርግዝን ነው ማለት ነው። እስር ቤትም ገቡ። ቤስት ፍሬንዶች ነን ብለው ያው ብዙ ነገር ሸዋ ሸዋ ሰርተውናል። ኤኒዌይስ ግን ይመቻቸው። ማንም ሰው ሪሌሽንሽፕ ውስጥ ይገባል ይወጣል። ይሄ በቃ አሁን ያለው ጄኔሬሽን የእኛ ጄኔሬሽን ስታይል ነው ማለት ነው። ለማንኛውም እንግዲህ ወደ ቀጣይ መረጃችን ስናመራ ደግሞ አንድ የወንጀል ዜና ልንገራችሁና ከዛ ወደ አዲሱ ዜናችን እናልፋለን። ይቺ የምትመለከቷት ሴት ገንዘብ ተበድሮኝ ጠፋ ያለችውን ባሏን እንታረቅ በማለት ከዓመት በኋላ ሲመጣም ሆቴል ይዛ ጠብቃ በጭዌ ወቅታ እንደገደለችው ተሰምቷል። ድርጊቱ ያጋጠመው በአርሲ ነገሌ ከተማ ሲሆን ጥንዶቹ ለአምስት ዓመታት ያህል በፍቅር ቆይተዋል። ታዲያ በዚህ ጊዜ ውስጥ በመጨረሻ የፍቅራቸው ወቅት ላይ መሬቷን ሸጣም ስራ ጀምረው ነበር። በዚህም ይከስራሉ። 25000 ብር ተበድሯት ይጠፋል። በዚህ በጣም አዝና ነበር። የመኖሪያ አካባቢዋን ቀይራለች። ከአመት በኋላም ደውሎ ይቅርታ ሲጠይቃት ይቅርታ አደርግልሃለሁ እና ትለዋለች። ነገር ግን በቀልን አዘጋጅታ ነበርም ሆቴል ተከራይታ ጠበቀችው። ከዛ በኋላ በጩዌ በሞጋት በሰውነቱ ላይ ደግሞ ከባድ የሚባል ወንጀል ፈጽማለች። ይህንን ነውረኝነቷን የሚያሳየው ወንጀል ድርጊት ከፈጸመች በኋላም ፖሊስ እንግዲህ በቁጥጥር ስር አውሏታል። ፍርድ ቤት ደግሞ በእድሜ ልክ እስራት እንድትቀጣ ውሳኔ አስተላልፉባታል። በእድሜ ልክ ጽኑ እስራት የተፈረደባት ይቺ ሴት እንግዲህ ለሀያ አምስት ሺህ ብር ብላ ነው ባለቤቷን የቀድሞ ባለቤቷን የገደለችው ማለት ነው የደረሰበት ወንጀልና ብሩን ስናየው በጣም ትንሽ ነው። ነፍስ ያጠፋችበት ኤንዌስ፣ ግን እግዚአብሔር አምላክ ይቅር ይበላት። ሌላ ምንም ማለት አይቻልም። እድሜ ልክ ጽኑ እስራት የሚለው ይገባታል። ግን ነገ ደግሞ ሴት ደፍሮ አንገት አንቆ አሸዋ በአፏ ጨምሮ ገሎ ደግሞ በአምስት አመትና በአስር አመት ሲቀጣ ስታዩ ደግሞ ትንሽ ይከብዳል እና ባላንስ ቢደረግ ቅጣቱ ነው። ለእሷ ግን ይገባታል። ኤኒዌይስ ግን ወደ ቀጣይ መረጃችን ስናመራ ደግሞ ሳምሶን ታደሰ ቤቢ አሜሪካ ሄዶ አገባ፣ ኮበለለ፣ ከሚስቱ ላይ ሌላ ሴት አገባ ምናምን፣ ሚስቱን እንደተፋታል እኔ ራሴ አምኜ ነበር። ለምን ውሸት ሲደጋግም እውነት ይመስላል። እና በዚህ አጋጣሚ ሳምሶን ታደሰ ቤቢን ይቅርታ ማለት እፈልጋለሁ። በእውነት መስሎኝ ነበረ ግን እዚህ ሚዲያ ላይ እኔ መጥቼ የተረጋገጠ ነገር የለም ብዬ ነው ያወራሁት። እንደገና ደግሞ ምንድን ነው ያልኩት፣ ሳምሶንና ዳጊ ራሳቸው ወጥተው አሁን ያለንበት ሁኔታ እንደዚህ እንደዚህ ነው ቢሉ ይሄ ነበር የተናገርኩት። የምታስታውሱ ከሆነ እግዚአብሔር ደግሞ ቀኑን ጠብቆ በሳምሶን በኩል እውነታውን ነግሮናል ማለት ነው። ትላንትና በሴፉ ሾ ቀርቦ የነበረው ሳምሶን ታደሰ ቤቢ እውነታውን ፍርጥርጥ አድርጎታል። እኔ ለባለቤት የታማኝና ምርጥ አባት ምርጥ ባል ነበርኩኝ ብሏል። እሱም ቪዲዮ ላሰማችሁ። በጣም ፕራውድ ነው የሆንኩት። በቃ በሳምሶን ታደሰ ቤቢ በፍቺ ነው የተጠናቀቀው ይለናል። ከሱ ጀምረን እንግዲህ እያንዳንዱን ፓርት እናወራበታለን ማለት ነው የተበላሹ ነገሮች ስለነበሩ ስ እንደማይሳከል አቅሮ ነበረ። አልተሳካም አልተሳካም። በፍቺ ነው የተጠናቀቀው። ምንድነው አንዳንዴ ህይወትን ምን መሰለ ሚዲያ ላይ ህዝብ አይደለም እንትን የሚያደረገ ሚድር የሚያለያየህም ህዝብ አይደለም። እና ትንሽ ፕራይቬት መሆን ነበረበት ነገሮች እና እኔ እንደ ወንድ መቋቋም የምችለውን ያህል ትዳር ትዳር ነው። ትልቅ ጸጋ ነው። ትልቅ ስጦታ ነው። እግዚአብሔር የሚሰጥ ጸጋ ነው። ስለዚህ እንደ ዋዛ ዝም ብለህ እንትን የምታደርገው ነገር አይደለም። እንደ ዋዛ በቃ ሲከፋህ ጥለው የምትሄደው ነገር አይደለም እና ብዙ ሞክሬያለሁኝ በጣም ብዙ ጥሬያለሁኝ። ግን ደግሞ አንዳንድ ጊዜ በግድ አይሆንም። ገባህ? እግዚአብሔር ካልፈቀደ እግዚአብሔር ካልፈቀደ በግድ አይሆንም። በቃ ብዙ ጥሬያለሁ፣ ብዙ ሞክሬያለሁ። ግን ከአማራጭ ከሌለ ወደ ፊቼ መሄድ ግድ ነው ብሏል። ለልጆቼም ሰላም ስል ይሄኛው መንገድ በጣም የተሻለ ሆኖ አግኝቼዋለሁ ብሏል። እንዲሁም ደግሞ በተጨማሪ ጥሩ ባል ነበርኩም ብሏል። ጥሩ ባል፣ ለልጆችም ጥሩ አባት ነበርኩኝ ብሏል። እሱን ደግሞ እነሱማ። ግን አንዳንዴ ስለ ራስ መናገር ያስፈልጋል እኮ ምክንያቱም ሰዎች ያን ነገር አምነው ታያለ። እኔ በጣም ጥሩ ባል ነኝ፣ ልንገርህ፣ በጣም ታማኝ ክርስቶስን ነው የምልህ። ሰራተኛ ከጠፋ ቤት ወለውላለሁ፣ እርግዝና ላይ ተንበርክኬ እግር አጥባለሁ፣ ሐኪም ቤት ስትመላለስ አብሬ ቼክ አድርጌ ምናምን ምናምን። አሁን ሰው ጋር ያለው ስዕል ሌላ ሊሆን ይችላል። ሰብሰብ አርጌ ቤት ወልውዬ ጠርጌ አጽርቼ ምናምን ምናምናም ሰራተኛ ሳይኖር ልጆቼ ሳምንት አስራ አምስት ቀን እሷ ስራ ላይ ስትሆን ስቱዲዮ እንደምታውቀው ቅር ሙዚቃ እንግዲህ ሌሊት ነው የሚሰራው። ሌሊት ነው አቀናባሪዎች ጋር እንትን የሚደረገው። ድራማ እየሰራው ቲያትር እየሰራው ተስፋ ማጣ ምድረ በዳ እያልክ ምናምን እንትን ይላሉ። ልብሳቸውን ትተው አስተኝቼ ወጥዬ ህጻናት እንዴት አያያዝ እንደምችል እያጠብኩ እንትን እያረምኩ፣ ቤቢያው ይሄኛው ለቀጣዩ ትዳር ፕሮሞሽን ነው ወይንስ የነበረው? ኧረ ምን እየተካሄደ ነው ምናምን ይልኩልኛል እና ሳይ ልክ እነኝን ፍቅር የሆኑ ልጆች እንዴት ነው ጥዬ የሆነ ሴት ወድጄ ጥዬ ሊሄድ የምችለው ስለ ራሴ ክሊር ማድረግ ስለፈለግኩኝ ነው። ትንሽ የሚቆጨኝ ባርኮ ነው ትንሹ። እሱ ከመጣ በኋላ ብዙ ውጣ ወረዶች ምናምን ስለነበሩ እሱ ነው። ብዙ ማርካ እና ማሪዛ ግን ቃሉ እንዴት እንዳሳደግኳቸው እንዴት እንዳሳደግኳቸው እንዴት እንደማስተኛቸው ሳምንት አስራ አምስት ቀን ቲያትር ሰራላቸዋለኝ ሲሉ ሲጨነቁ ድራማ ማጅን እንዲህ አይነት አባት ነበረ ሳሚ። እንግዲህ በዛ ጋ የሚሰጠው ስም ይሄ እኔ በጣም አንድ ነገር ነው ያየሁት ይኸውላችሁ ልንገራችሁ ሴፉ ሾው ላይ ከዚህ በፊት በመጀመሪያው ኢንተርቪው ፓስተር ቸሬ በነበረበት ኢንተርቪው ላይ ሳሚ በቃ ጸጥን ያለው ማለት ነው ጸጥሰ አራት ነጥብ በቃ ሎክድ ነው የሆነው እና እኔ ዝምታው ሁለት ነገሮችን ያሳየኝ ያኔ በሰዓቱ አሁን ሳይሆን በሰዓቱ አንደኛ ሳሚ በስሏል ነው የመጀመሪያው በጣም የብስለት ሌቭል ላይ ደርሶ ነው እንደዚህ አይነት ዝምታ ማለት በቃ አርምሞ እኮ አይነት አለው። ጋይስ ስለ እናንተ እየተወራ ስለ ትዳራችሁ እየተወራ ጥ ማለት ከባድ ነው በጣም እና አርምሞ እጅግ በጣም ይደንቅ ነበረ፣ እና ጸጥ ብሎ ያዳምጥ ነበረ። ያ ነገር የብስለት በቃ ሳሚ በጣም በስሏል ብዬ ነው የወሰድኩት፣ የመጀመሪያው። ሁለተኛው ደግሞ እንደ ተባለው ቺት አድርጎባት አፍሮ ምናምን ነው የመሰለኝ። በቃ አፍሮ ይዞት ምናምን ይሄን መድረክ አይፈልገውም ይሆናል ምናምን የሚል ሁለተኛ ግምቴ ነበረ። ለልጆቹ በቃ እንክብካቤ ምርጥ የሆነ አባት እንደሆነ ራሱ በአንደበቱ መስክሯል። ለምን ይሄን መሰከረ? አንዳንዴ ሰዎች ስለ አንተ የሚወራውን ነገር ሌላ ሰው የሚያወራውን እውነት አድርገው ሲቀበሉ ታያለ እና ስለ ራስ መመስከር አለብ አንዳንዴ ወጥተ ስለ ራስ መናገር አለብ ብሏል። አንዳንዴ ራሳችሁ ወታችሁ ዲፌንድ ካላረጋችሁ ማንም ስለ እናንተ ዲፌንድ ላያደርግ አይችልም እና ከሳይ ዝም ሲል ተከሳሽ ይሆናል፣ ነው የሚባል አባባል አለ። በትዳሩ ላይ ማቅጧል፣ አሜሪካ ኮብልሎ ሄዶ ሌላ ሴት አግብቷል ተብሎ የተወራውን ነገር ተቃውሟል። ሳሚ እሱን ነገር አብራርቷል፣ እንስማው። እንትን ጋር ችግር ይኖራል፣ ፍጹም ሰው የለም። ነገር ግን አሁን ሚዲያ ላይ እየወጣው በትዳሩ ላይ ከሌላ ሴት ጋር ማቅጧል፣ በትዳሩ ላይ ሌላ ሴት ጋር ግንኙነት ጀምሯል፣ አግብቷል፣ በትዳሩ ልክ እንደፈታ ደግሞ ሄዶ አገባ፤ ይሄ በፍጹም በፍጹም ከእውነት የራቀ ውሸት ነው። እኔ ትዳሬ ላይ እያለሁኝ ሌላ ሪሌሽን ጀምሬ አላቅም። ከእኔ ዙሪያን ያሉ ሰዎች መጠየቅ ትችላለህ። አብረውኝ የሰሩት ሰዎች እንትን ማለት ትችላለህ። ዝናይን ተጠቅሜ ወይም ያለኝን ነገር ተጠቅሜ ከሆነ ሴት ጋራ፣ በዚህ በጣም በፍጹም የራቀና የጸዳ እኔ ስም እግዚአብሔር ይመስገን እና ዳር ላይ ያለሁ በጣም ታማኝ ነኝ ለሚስቴ፣ በጣም ታማኝ ነኝ። በዚህ ነው የምታወቀው። ፍርድ ቤት አንድ ጉዳይ በፍቺ ከመጠናቀቁ በፊት እኔ በአንድ ጓደኛ ስለማቀው ነው። ዳኛው መጨረሻ ላይ ምናሉ እስኪ ጊዜ ይሰጣቸውና የበለው ለብቻቸው ይማከሩና የማይሆን ከሆነ መለሱ ይላሉ። ያ ግል ተሰጥቷችሁ ነበር? አዎ ተሰጥቶ ነበር። ያኔ እንግዲህ ሽምግልና ላይ አንተም ፓንሰር ቸሬም ገብታችሁ በነበረበት ሰዓት እንትን ተደርጎ ነበረ። ግን በዛው ነው የቀጠሉት ነገሮች። ጊዜ ተሰጥቶናል ሁለት ወር ይሁን ወይ ሶስት ወር ከዛ በላይ ጊዜ ተሰጥቶናል። የሚስተካከል እንዳልሆነ ያውቀው ነበረ። በፊትም ቢሆን እዚህ የቀረብኩ ሰዓትም አይተ ከሆነ አልተናገርኩም። ምክንያቱም ዛሬም አልናገርም። የምናገረው ስለ ራሴ ነው። ስለ ራሴ ጥሩነት ጥሩባል እንደነበርኩ ሩባት ደግሞ ወደፊት ለልጆቼ ልጆች የማያፍሩብኝ የሚኮሩብኝ መልካም አባት መሆኔን ኃላፊነት ለልጆች የሚሰማኝ መሆኔን። ሲሄድ አገር ጥሎ ሄደ እንደዚህ ያደረገ ምናም ምናም፣ ለልጆቼ የሚገባውን ነገር አድርጌ ነው ሄድኩት። ወደፊትም ገና አደርጋለሁ። ልጆቼ ልጆቼ ናቸው እና ስለ ራሴ መልካምነት አንዳንድ ነገሮች ቅድም ያልኳችሁ ነገር ነው። ያኔ ዝም ነበር ያልኩት፣ ዛሬም ዝም ነው ብለው፣ ግን ስለ ራሴ እናገራለሁ ነው። አሁንም ሳሚ የሆነ በጣም የቋጠረው ለረጅም ጊዜ ብሎ ብሎ ብሎ ያልሆነለት ነገር እንዳለ ውስጡ ይነበባል። ዩቲዩበሮች ስለሱ ያወሩትን ነገር በጣም እንዳዘነና እንግዲህ እንደተሰማው የሚያሳይ ሀሳብ ገልጿል። እንስማው። ዜና ላይ ምናምን ላይ ሁልጊዜ የሆነ ነገር አለ ስለና ይገባኛል። ለምሳሌ አሁን ባለፈው አሜሪካ አገር ሙባረገ ተሰደደ ተሰደደ እንደውም በአሜሪካ አገባ ሁሉ ውስጥ ይባላል። ይሄን ደግሞ ከአንድ ብቻ ሳይሆን ፕሮዲሰሮች ሲያሳዩ ነበር። ከብዙ ዩቲዩበሮች በቃ ሲቀባበሉት የነበር ወሬ ነው። ሶሻል ሚዲያው ትዳሬ ነጥቆኛል ብለህ ታስባለህ? ሶሻል ሚዲያው ምን መሰለ፣ እኔ ትዳር ላይ ብቻ ሳይሆን አጠቃላይ ብዙ ሰዎች ላይ አሁን እንግዲህ ሶሻል ሚዲያ ስንል ሰዎቹ አሉ የሚፖስቱት፣ ዜናውን የሚያወሩት ምንጭ ሳያራግጡ ከማን ነው የተሰማው፣ አንዱ የፖስተተውን እንትን የሚያደርግ ነገር ኃላፊነት ያስፈልጋል፣ አይደለ እዛ ጋ እኮ አሁን ቪው ማግኘታቸውና ምናምን ብቻ ሳይሆን ልጆቻችን እኮ አሉ ያዩታል እኮ ያንን ነገር። አይታ አልተን ብንሉ የሚለጠፈው አሁን እራሱ ያልከውን ፎቶ አንስተው እንደገና ዜና ይሰሩበት። መስራታቸው ካልቀረ አንዴ በልላት። አዎ ምን ሳምሶን ታደሰ ተሰደደ፣ ምንድነው፣ እንትናና እንትና ትዳር እንደዚህ ጉዱ ገበና ወጣ። እንግዲህ እንደሰማችሁ ዩቲዩበሮች ተወቅሰናል። ያው ከዩቲዩበሮች ውስጥ አንዱ እኔም ስለሆንኩ እንግዲህ አምሳ ሺ ሰብስክራይበር ነው ያለኝ። ስለዚህ ዩቲዩበር ልባል እችላለሁ። ሁሌም እንደምላችሁ እኔ መረጃዎችን በኃላፊነት ለማውራት ሚዛናዊኛ አስተያየት ለመስጠት ሁሌም እጠራለሁ እና ለዛ ነው የእኔ ሪያክሽን ዝም ብሎ ስቆ ተጫውቶ መውጣት ብቻ ሳይሆን ሀሳብን ማንሸራሸር፣ እንዲሁም ደግሞ ጠጠር ያሉ ነገሮችን ይዞ መጥቶ በነዛ ላይ መወያየት ሰዎችን በፖዘቲቭ ሪያክሽንም ሆኖ በፖዘቲቭ መያዝ ይቻላል። ስለዚህ በፖዘቲቭ ነገሮችን የማይበት መንገድ ነው። እኔን እዚያ ደረሰኝ ብዬ ነው ማስበው። ስለዚህ ውድ ቤተሰቦቼ ስለማንም ሳወራ ኃላፊነት ተሰማኝ ለማውራት ሞክራለሁ እንዲሁም ደግሞ ስለማንም ሳወራ ስ የተባለው እንዲህ እንዲህ ነው ግን የተረጋገጠ ነገር የለም ብዬ ነው ደመድመው። ልብ ብላችሁ እስከ መጨረሻው የምትከታተሉኝ ውድ ቤተሰቦች እናንተ የምታቁት እውነት ነው ማለት ነው። ዝም ብዬ አይደለም አወራው ያለው እየባረከልኝ ፈጣሪ ከርጉኝ በ ነው። በጣም ቪዩ አግኝቼ የሰው ህይወትን ከምበጠብጥ ትንሽ ቪዩ አግኝቼ ሰዎች በእኔ ቢደሰቱ ይሻለኛል ማለት ነው። ከ14 ዓመት የፍቺ ቆይታ በኋላ የተጋቡት ገነት ንጋቱ እና ረዳት ፕሮፌሰር ሙልጌታ ጀዋሬ እንግዲህ እነሱን ምሳሌ አድርጎ ሴፉ እናንተም እንደዛ የመመለስ ተስፋ ይኖራቸዋል ብሎ ሲጠይቀው አይመስለኝም ነው ያለው። ሳሚ እንስ መውስ ተዋናይት ገነትና ረዳት ፕሮፌሰር ሙጌታ ጀዋሬ እንደገና ተሞሽረዋል፣ ግን ከአስራ አራት ዓመት በኋላ የዛሬ አራት ዓመት ቃለመጠየቅ ሳደረግላቸው ገኒ ይህም አይታሰብም ስትል ነበር። ስለዚህ ሰዎች ዛሬ ላይ የሆነው የሚያወሩትን ነገር ብዙ ጊዜ አላም በጊዜ ሂደት ነገሮች ሊቀየሩ ይችላሉ። በእናንተስ ቤት ይህ ተስፋ የሚኖረው ይመስላል? አይመስለኝም። እሷም እንደዚህ ነበር ያለች አይመስለኝም። ምንድነው መሰለ ልጆች እነሱ ፈቅዶ አለም እኛ ፈቅደን ያመጣናቸው። ስለዚህ ለእነሱ ነው መጠንቀቅ ያለብን፣ ለእነሱ ነው እንትን ማድረግ ያለብን። ምናልባት እኮ አንዳንድ ጊዜ ልጆች አብረህ ሆነ መጨቃጨቅህ ልጆች ላይ የሚያሳድረው ተጽዕኖ የበለጠ በጣም መጥፎ ሊሆን ይችላል፣ የሚያሳድርባቸው ነገር መጥፎ ሊሆን ይችላል። እና አንዳንድ ይሄኛው የተሻለ ሊሆን ይችላል። እኔ እንደ ወንድ መቋቋም የምችለውን ያህል ትዳሬ ትዳር ትልቅ ጸጋ ነው። ትልቅ ስጦታ ነው። እግዚአብሔር የሚሰጥ ጸጋ ነው። ስለዚህ እንደ ዋዛ ዝም ብለህ እንትን የምታደርገው ነገር አይደለም። እንደዋዛ ዋዛ በቃ ከሲከፋ ጥለው የምትሄደው ነገር አይደለም እና ብዙ ሞክሬያለሁኝ፣ በጣም ብዙ ጥሬያለሁኝ። ግን ደግሞ አንዳንድ ጊዜ በግድ አይሆንም። ገባህ? እግዚአብሔር ካልፈቀደ ያ ነገር ልጆችም የበለጠ ጉዳት ላይ መውደቅ ከሌለባቸው ማብቃት ካለበት ማብቃት ላይ ያለበት። እኔ በምን ስማማለሁ? አሁን አንዳንዶች ከአንዳንዶች ጋር እዚህ ፕሮግራም በጣም የሚገርማችሁ ነገር፣ ሳሚ ማለት ነው ለትዳሩ ብሎ ቤተሰቡን አጥቷል። እህቱን በጣም ወዳትን እህቴ ለስምንት አመት ተቆራርጬ ያለው ለትዳሬ ብዬ ብሏል። ኢማጂን ጋይስ፣ በጣም ዋጋ የከፈለ ሰው ነው። ለዛ ነው አሁን ኢሞሽናል ነው ሲያወራ። በጣም በጣም ኢሞሽናል ለምን ለረጅም ዘመን ዝም ያለ ሰው ታውቃላችሁ? ዝም ብሎ በቃ ጸጥ ብሎ ሲችል የኖረ ሰው ታውቃላችሁ? እንደዛ አይነት ሰው ነው ሳሚ ማለት አሁን ካየሁት ነገር አንጻር። ኤንስ ግን የሳሚን ኢንተርቪው ሙሉን ካላያችሁት በስተቀር እኔ የምላችሁ ነገር በትክክል ሊገባችሁ አይችልም። ለምን በጣም በጣም እንደተነካ የምትረዱት ኢንተርቪውን ጨርሳችሁ ስታዩት ነው። ሴፉ ሾ ላይ እንግዲህ ኢንተርቪው ተለቆላችኋል። እኔ የዚህን ይል ሃይላይት ካረኩላችሁ ስለ ሳሚ ይበቃናል ማለት ነው። እንግዲህ ውድ ቤተሰቦቼ በጣም ረጅም ቪዲዮ ነው ዛሬ የሰራሁላችሁ። ስለዚህ ከዚህ በላይ ባንቆይ መልካም ነው። እንግዲህ በቀጣይ በሌላ ቪዲዮ እስክንገናኝ ድረስ እጅግ በጣም ወዳችኋለሁ። መለፌዳው ፌዳው ነበርኩኝ። ሁሌም ገንቢና ጠቃሚ ሀሳብ ስለምሰጡኝ እጅግ በጣም አመሰግናለሁ። በሳምሶን ታደሰ ቤቢ እና በዳጊ የትዳር ፍቺ ዙሪያ የተሰማችሁን ሀሳብ አስተያየት ኮመንት ላይ ግለጹልኝ። ወዳችኋለሁ።